ለየት ያለ ቪዲዮ ለየት ባለ ሰው ማለት ነው። ዛሬ ቀርየር አድርገዋለ ሁሉን ነገር በቃ ተመልካችና ኦዲንስ የሚፈልገውን አይነት ቪዲዮ ለመጀመሪያ ጊዜ ዛሬ ሰርተዋለች። ፈክ ያየ ማለት ነው ከሙከ እንግዲህ ዛሬ ምሳሌ ካብዝህ በማለት እንደዚህ ሽብረቅረቅ አድርጋ የሴት ወይዘሮ ንግስቷ መስላ እንግዲህ ዛሬ ንጉሱን እየጠበቀችው ነበር። እንግዲህ ምሳሌ ትጋብዘው ሁልጊዜ እንግዲህ እሱ ሲያጠፋ፣ ሁልጊዜ እሱ ነው የሚያጠፋው፣ ነገር ግን እኔ ነኝ የምረገጠው። አሁን ላይ በምን መሰላችሁ የተረዳኋችሁ? ያኔ ሴት ልጅ ትዳር ላይ ሲሆኑ ቻይናት በሚለው ተረድቻችኋለሁ። ችግር የለም እረዳችኋለሁ። እንግዲህ ወዲያ ምንም ቢያጠፋ አልቆጣም እችላለሁኝ ብላለች። እንግዲህ ፈግዬ ዛሬ በጣም ነው ያመረባት፣ ሀቂቃውን ማለት ነው ነው ነገር ግን ዛሬ የዛሬውን ግብሻ አህሙ በመጨረሻ አጠው ማለት ነው። እንግዲህ እጀን በእጄ አጠሁት ብሏል። እሱም ዛሬ ምሳ በደንብ ሊጋበዘ የነበረ በገዛ እጄ አጠሁት አለ። እንግዲህ በምን ምክንያት ነው ምሰውን ግብዥውን ሊያጠው የሚችለው የሚለውን አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከእኔ ጋር አለው አልሐምዱሊላሂ ረብልዓለሚን እንዲሁም ክርስቲያን ጎነቼ ሰላም ጤና ዩናይት ስቴት ቪ ለቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ ቤተሰብ መሆኑን ትችላላችሁ። ነባሮቹም ላይክ፣ ሼር እያደረጋችሁ እስከ መጨረሻው በማዳመጥ አሳብ አስተያየታችሁን አስቀምጡልኝ። ማለት ነው እንግዲህ ዛሬ እንደተለመደው በዛው በሰዓታቸው እንግዲህ እና ፈንድሻዎቹ ፈከትክት በቃ ለየት በቃ ኦዲንስ ቤተሰቦቻቸው የነሱ ተከታዮች የሚፈልጉትን ቪዲዮ በቃ ቀጥታ ይዘው መጥታለች ማለት ነው። ለውጥ ማለት እንደዚህ ነው ማለት ነው። በደንብ ነው የተለወጠችው ፈኪያዬ ማለት ነው። እና እንግዲህ ቅብጥብጥ እያለች እንግዲህ ምንድነው የምትቀብጭብኝ እያለች ሰው የሚወደው ሰው ላይ ይቀብጣል ብላለች። እንግዲህ አሙሙ ረገችው ልቡን ነው ማለት ነውና በጣም ነው እየወደደችው የመጣችውና መልካም፣ አሪፍ አሪፍ ቪዲዮ እየሰሩ ይገኛሉ ማለት ነው። ዛሬ እንግዲህ ምስ እስኪ ሁል ጊዜ እሱ ነው የሚያደርግልኝ። እስኪ ዛሬ ይውጣኝ ብዬ ታለ ላይ ከፈለል አድርገው ብዬ ይቅርታ ቤተሰቦች፣ ያው ትንሽ ዛሬ ጁም አይደለ፣ ልጆቹ ተሰብስበው ድምጻቸው እየገባብኝ ነው። ሙዚቃው ምንም አለ እንግዲህ ላይ ስቶር ትላላችሁ እና ዛሬ ፈክዬ ምን አደረገ መሰላችሁ? እስኪ ወጣ ይበለኝ ብላ ምሳ እንግዲህ ልትጋብዘው ያው ሁልጊዜ ቤቴ ጋብዘዋለሁ ቤቴ ከምሰራው ነገር ግን ዛሬ እስኪ ውጭ ልጋብዘው ብዬ ያው ሩዝ ይወዳል። ስሙን አላቀውም፣ ሩዝ በድጃጅ ነው ብላለች። እንግዲህ ያው አይተነው ቢሆን እንነግርሽ ነበር ፈክዬ፣ ነገር ግን በስተመጨረሻ አህሙ ስላበላሸው ልናየው አልቻልንም ማለት ነው። ግብዣሽን ማለት ነው። እንግዲህ እንደዘምር ብሎባት ማለት ነው። በቃ ዛሬ እናንተ ያላችሁኝ ሁላ እቀበላለሁ፣ እረዳችኋለሁ። በቃ አህሙ ሁልጊዜም እያጠፋ እኔት ነው የምትረግጡኝ፣ እኔት ነው ተወቃሽ የምታደርጉኝ። እና እኔ በእናንተ አልቀየም። በቃ ባልና ሚስት ትዳር ሲሆኑ ሴት ልጅ መታገስ አለባት፣ ሴት ልጅ ማለፍ አለባት በሚለው ተረድቻችኋለሁኝ። በቃ አልፋለሁ። ምንም ቢያደርገኝም ከአህሙ ጋር የሆነ ነገር ቂም ነገር አልይዝም አልቆጣም ብላለች። ያው እንግዲህ እንዳያችሁ ትናንትና ቤታቸውም እንግዲህ በእሷ ስም ስለተፈረመ ብዙ ኦዲየንስ አብዛኛው ኦዲየንስ ማለት ይቻላል ዞር ዞር እያልኩኝ እያየሁ ነበረ ለምን በፈኪዬ ስም ብቻ ሆነ? የአህሙ ስም ለምን አልተካተተም? ቤታቸው አብረው ነው የሚኖሩበት፣ ለምንድን ነው የሚባልም ጥያቄ እየተነሳ ይገኛል። ነገር ግን እዚህ ጋር እኔ በፈኪ መሆን አለበት በአህሙ መሆን አለበት ልል አይደለም የመጣሁት። የዛሬ ቪዲዮቸው ከወትሮ ለየት ያለ ስለሆነ ተለይቶብኝ፣ ያው የመሰለኝን መስጠት ስላለብኝ ስለምወዳቸው ስለማከብራቸው ነው ማለት ነው። የቤቱ ጉዳይ እንግዲህ አብረው ከኖሩ ምንም የሚያመጣው ጉዳይ የለም ማለት ነው። ስማቸውም እየስተካከላል ባይነኝ እኔ ምን ችግር አለው? የሚከፍሉት አንድ ጋ ነው፣ አንድ ጋ ስለሚከፍሉት አላለቀም። አሁን ቀጥታ መጀመሪያ ፈክዬ ያው ሰርፕራይዝ አረግሻለው ቤት ልግዛልሽ ብሎ ፕራንክ ነው ስላላት እንግዲህ ዲኤም ሪሊስቶችም በእሷ ስም ባረጉበት ምንም የሚያስከፋ ነገር አይደለም። ምክንያቱም ስላላለቀ ቤቱና ስላልተረከቡ ማለት ነው። የሚስተካከል ነገር ነው። የሰሙ ጉዳይ ምንም እንደዚህ ማነጋገሪያ ሊሆነ አይችልም ማለት ነው። ዋናው ነገር እነሱ ተስማምተው መኖራቸው ነው ማለት ነው። ሀባይብና በቃ እኔ የዛሬው ቪዲዮ በጣም አስደስቶኛል። ለየት ያለ ነው ማለት ነው። ከልጅቱ ለየት ማለት የተነሳ ቪዲዮም ለየት ብሎብኛል ማለት ነው። ያው እንግዲህ በቃ ኦዲንስን ራሱ ካሜራ መኖርን ራሱ እስከምታስረሳው ድረስ አሁን በጣም ነው የተገረመው። ያለባበሷ ምናምን በጣም ደስ ብሎታል ማለት ነው። በኋላ ላይ ነው እንደገና ኧረ ካሜራ ላይ ስትለው እኛንም ዞር ብሎ እንግዲህ ሊያይንና ሰላምታ ሊያቀርብልን የቻለው ማለት ነው። ምክንያቱም ካለባበሷ ካዘናነጧ በቃ ካላት ፈገግታ የዛሬዋ ለየት ስላለበት ማለት ነው። እንግዲህ ዛሬ ሲመጣ ምንገ ለልጆ ሲጫወቱ አይቻለሁኝ። የሆነ ጨዋታ ናን ጨዋት ብላ እንግዲህ እጅ ለእጅ ተያይዘው ትሽከረከሩ ነው ሀሳቡ የመጣለት እንግዲህ የፕራንክ ሀሳቡ ያን የእሷ በደንብ ሊጫወት እንዲጫወቱ በቃ ፈታ ያለ ቪዲዮ እንደሚሆን እና ምሳ እንደምትጋብዘው ነበር የእሷ ዕቅድ። ነገር ግን አህሙ ያው እንትናቸው ላይ ዩቱብ ላይ ስትሰሩ ያው ፕራንክ እንዳለ ነው እና በጣልቀው ፕራንክ ላደርጋት ብሎ እንግዲህ ያን አመመኝ ብሎ እንግዲህ፣ እንደዛ አስጨነቃት። የምትይዘው የምትጨብጠው አጣች። ወይኔ ወይኔ ወይኔ፣ ፍቅር በቃ ፍቅር እኮ እንደዚህ ነው የሚያደርገው። የማታቆት ልጅ ማለት ነው። በቃ እንደዚህ ነው የምታደርጉት፣ ካሜራ ማኑንም እናንተ እየቀለዳችሁ ቤኖ ዘግታ ለምኖ ሀት አመታለኝም ትላለች። እሱም እንግዲህ ኦሆ እያለ ያው በሚገባ ፕራንክ አድርጓታል። ስጦታ ይዞላት መጥቶ ነበረ ስጦቷንም ሳይሰጣት ምሰውንም ሳይጋበዝ አህሙ በገዛጁ ማጣፈጫ ፕራንክ እሰራለሁ ብሎ አጠው ማለት ነው። እንግዲህ ይህን ነገር በገዛጄ ነው ያጠሁት፣ በገዛጄ ግብዤን አጠሁ። እንግዲህ ስጦቷንም ሳልሰጣት ብሏል። እንግዲህ ስጦቷን ምን እንደሰጥ እንደያዘላትም አላወቅንም። ያው እንደሚስማሙ ያው ምክንያቱም እሷ አልቆጣም ፍራንክም ሲያደርገኝ ምንም ሲያደርገኝ አልቆጣም። እረዳችኋለሁ። እኔ ለመቻል ዝግጁ ነኝ፣ ቻይ ልሆን ነው ብላለች እንግዲህ ያው አሁን ቪዲዮ ቢያልቅም እንደሚስማሙ ባለሙሉ ተስፋ ነኝ። ምክንያቱም ፈክዬ ተለውጣለች። በቃ እኔ እንደ ፈራኋት አይደለችም ማለት ነው። እኔ በቀድም ለበጣም በጣም ነበር የፈራሁት ማለት ነው፣ ሊለያዩ ነው እነ ልጆ ዳግም ሊጣሉ ነው ብዬ ማለት ነው በጣም ፈርቼ ነበር። ነገር ግን ልጅቱ አሁን ላይ ነፍስ አውቄያለሁኝ፣ ቻይ ሆኛለሁኝ፣ እችላለሁ ስላለች አሁኑኑ እንደሚስማሙና እንደሚ በቀጣይ ቪዲዮ እንደሚመጡ ምንም ጥርጥር የለውም። ሰውንም እንደሚጋበዝ አህሙ ስጦቱንም እንደሚሰጣት ባለሙሉ ተስፋ ነኝ እኔ እነግራችኋለሁ ማለት ነው። ምክንያቱም ልጅቱ መቶ ፐርሰንት ተቀይራለች ማለት ነው። እና አህሙ ደነገጠ ደግሞ ተቆጥሶ ስትሄድ ማለት ነው ወይኔ ወይኔ ወይኔ ወይኔ በቃ አስከፋት ብሎ ማለት ነው። እና አብሽራ ይዞ ያው የቪዲዮ ማጣፈጫ ፕራንካቸው ስለሆነ ነው ማለት ነው እና የዛሬው ቪዲዮ እንግዲህ ከወትሮ ለየት ብሎብኛል እንደኔ እንግዲህ እናንተም ለየት ያለባችሁ ላይክ እያደረጋችሁ ፈክዬና አህሙ ወደፊት ፈክዬና አህሙ ወደፊት በሉ እንግዲህ ፈጣሪ ከፈቀደ በቅርቡ ኒካ ያስራሉ አብረው ይኖራሉም ብለን እናስባለን ማለት ነው ኢንሻላ እስከዛው ድረስ እንግዲህ እኛ ፍቅራችንን ደስታችንን እያሳየናቸው እንቀጥላለን ማለት ነው እንግዲህ አብሬያችሁ ቆዩት ነው። ፎዚ ሸጋናት ነበርኩ። በቀጣይ ቪዲዮ እንግዲህ በአዳዲስ ነገር ሸብረቅረቅ ብሎ ሲመጡ እኛም ሸብረቅ አድርገናቸው በመልካም አስተያየት እንመጣለን። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ሀባይ በወዳችኋለሁ ባይ፣ አሰላማ